ነገር ራሱ ዝም ብሎ ማፍጋት ዝም ብሎ መርጨት ምናምን አይነት ነገር ነው የሆነብኝ። እንደዚህ አልነበረም ከዚህ በፊት ውስጥ በመጀመሪያ ሁላችንም በጣም አመሰግናለሁ ማለት ሁሌም ቢሆን ደስታዬ እንደሚያስደስታችሁ አውቃለሁ። በዙሪያችን ያላችሁ ሰዎች በሙሉ አውቃለሁ ምን ያክል እንደምትለፉ ምናምን እና ዛሬ ደስታዬ ቀን ነው። ስለሌላ ነገር ባናወራ ደስ ይለኛል። አንድ ነው ለሌላ ጊዜ ይቅርታ ስጠይቅ አምነህበት ይቅርታ ጠይቅ። ቪዲዮውን እዩ ብለኸኝ ነበረና ያወራኸውን ነገር በሙሉ አይቼዋለሁ፣ እና ለሌላ ጊዜ አምነህበት ይቅርታ ስጠይቅ እንደ ግዴታ ሆኖ ደስታን እያደፈረሱ እንኳን ደስ አለሽ። በጣም ደስ ይላል። እዚህ ደስታ ላይ ሌላ ነገር መጨመር አልነበረባችሁም። ምክንያቱም አስፈላጊ አይደለም። ነገሮች ይቋጫሉ። እናንተንም ከዚህ በኋላ ከዚህ በኋላ ድጋሜ አናስቸግራችሁ። በምንድን ነው የሚቋጩት? ከዚህ በኋላ ድጋሜ አናስቸግራችሁ፣ ድጋሜ በእኛ ምክንያት እንድትሰቃዩ ተነጋግራችሁ ራሳችሁ ፈራሳችሁት። ችግር ራሳችሁ ታደርጋላችሁ። መፍትሄ ደግሞ አንድ ብቻ ነው፣ እሱም መለያየት። አይደለችም፣ አሻንጉሊት አይደለችም። ለአንድ ቀን ሴት ብትሆኑ ሴት የመሆን እድል ቢሰጣችሁ ለአንድ ቀን ቦታ ላይ ሆናችሁ ብታዩት ሁሉንም ነገር ደስ ይለኝ ነበር። በጣም ያሳዝናል። ሀይሚዬ የምር ተው፣ ከአንተ አንጠብቅም የምር። ሰላም ሰላም። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ወደ ወደ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የኔ በጣም ሰላም ነኝ፣ አልሐምዱሊላህ። እንዲሁም ክርስቲያን ወንድሞች ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም እዝነት አይለያቸው። ወደ ቤት ያድስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። የትናንትና ቪዲዮ ጋንድ ላይ ስቀጥሉ ው ትውስታ ነው። ኢትዮጵያ የያዘው ነገር ማይጠፋ ነገር ስለሆነ ብሩክ ምር እንደዚህ አይደረግም። በጣም ነው ልባችን። ይሄ ደግሞ ሀይሚየዋይች ኔናት እና ፍጽ ነቦስም የምር አጥፍታቸዋል። መጀመሪያ ያሳቸው ሰላም ሲያወርዱ ነበረ፣ እንደዚህ ፕሮግራም ላይ መጠራራት ያለባቸው ማለት ነው። እነሱ ሰላም ሳይወርዱ እንደዚህ ማድረግ አልነበረባቸውም። ብዙ ተመልካች ኦዲየንስ አለ ብርኪ የምር እዚህን ብደርስ በኦዲየንስ ነው ሀቂቃ ማለት ነው። ያለፈባችሁን ያለፈውን ነገር መርሳት አያስፈልግም። ይቅርታ ለንግግሬ። በጣም ነው የምንወድ የምናከብር ብሩኬ፣ በጣም ነው የምንወዳችሁ ሃይሚና ብሩኬ፣ የምር የምንሳሳላችሁ። ግን ብሩኬ ሁልጊዜ ግዜ ሃይሚዬ እንደስታ እንደዚህ የምታደርገው ለምን እንደሆነ ፈጣሪ ወቅ አይ ዶንት ኖ። ግን ከዶራል የልብ የቅንጭላት ስብራት በጣም ከባድ ነው የምር የባለፈውንም በዚህ ላይ ከበርክላችሁ ያው በድጋሚ ግን አስደስታታል ግን፣ ምን እንደዛ አይሆንም። ሀቂቃ ያው ሀይሚዬ ይቅርታ፣ ልብ ጥሩ ልብ ስለላት ነኝ። ምን ችግር አለ? ዛሬ እሺ ብለህ ተደስታችሁ እንደገና አታረቅንም ብለህ ብንመጣ ይሻል ነበር የምር እና የትናንት ነው ቪዲዮ በጣም ነው ልብ የሚነካው ሀይሚዬ። እኔ ጀግና ሴት አብሽሪ፣ አይዞሽ፣ የምር አትሰበሪ። እና ሀይሚዬ ሁልጊዜ አንቻው ጉሊት አይደለም አንድ መፍትሄ ለመለያት ነው ሱም ያው ለውሳኔ አትቸኩ የሀይሚያ ታደርጊው እና ደስታ ነው፣ የበጠበክ እንኳን ደስ ለሽ ይባላል እንደ ብላለህ ሀይሚያ የምር የትናንትናው ነው እንጃ ማንኛው ማንኛው በጣም ከባድ ነው። ብዙ የወደዳችሁ ሰዎች እየተጎዱ ነው። እንደዚህ በታደርጉ አሪፍ ነው። ለዚህ ችላጅር ህይወት እናንተ ብቻ ተደሰሷት። ትናንትና ደግሞ ምን እንደመጣበት ፈጣሪ ሰላማችሁን ይመልሰው። ያው እንዳትጣላችሁ፣ ወይም ፕራንክ ሊሆን ይችላል። እንዲህ አይነት የምር በጣም ነው የሚከብደው እና የልዩ ሁኔታ ማጣራትም ሆነ ምንም ደግሞ ወልደኛ እንደሆናችሁ ፊስ እንደሆናችሁ ታይቷል፣ ኢንስታግራም ላይ ማለት ነው። እና እኔ እንጃ ወላሂ በጣም ነው ልብ የሰበረ እውነት ነው የመሰለኝ እኔ እንጃ ብቻ ሀይሚዬዋ አብሽሪልኝ፣ የእኔ እናት አይክፋሽ፣ እንኳን ደስ አለሽ ኮንግራ ብለናል፣ ይገባሻል። እንሻላ አሁንም ወደፊት በአዳዲስ ቪዲዮ ጠብቆ ይበለሻል። እንግዲህ እንጠብቃለን እንሻዋለን። አንቺ ብቻ ደስ ይበልሽ፣ አንቺ ብቻ በርቺ። ከክፉ ነገር ይጠብቅሽ። ምንም ቢሆን ፈጣሪ ያለው ነው የሚሆነው። በእኛ በሰው አንድ ነገር አይሆንም። አላህ የቀደረው ፈጣሪ የቀደረው ብቻ ነው የሚሆነው እና እና እንደዚህ ወደፊት በኋላ የቆጫችሁን ነገር ባታደርጉ ባትደራረጉ አሪፍ ነው። የሀይሚዬ ደስታ ሁልጊዜ እንደ መጨረሻው እንትን ይላል እና በጣም ያስጠላል የምር ለምን በሀይሚዬ ሳሰሩላትም ላትም በእሷ ቻናል ነበር ይሄ እራሱ መሰራት ያለበት፣ አይዶን ነው። ብቻ ይቅርታ ለሁሉም ነገር ሀይሚዬ ይዞሻል፣ አብሽሪ ማለት ነው። የምር ብርክ ያልጠበቅንም ከአንተ እንደዚህ እንደ ተማርከ አደል እንዴ፣ ምን ችግር አለ? እንደው ትናንትና ፏፈሽ ብለህ እንደ ትፋሁ እንደ መብላቱ ማለት ነው። እሷን መስደስታል። አረ ወይኔ፣ እንግዲህ ፈላ አለሳቀው ላልቅሰው አለ። ያለ ሰላማችሁን ይመልስላችሁ ያው ተካሜራ ጀርባ አንድ ላይም ብትሆኑ እንደዚህ ካሜራ ላይ ብዙ ኦዲየንስ የሚጎዳለ ለኦዲየንስም ክብር ብትሰጡ አሪፍ ነው የምር እና ሀይሚዬ፣ የኛ ጀግና ሴት፣ በርችሽ። ብዙ ወደፊት ማንንም እንዳሰሜ፣ ኢንሻአላ ፈጣሪ ያለው ነው የሚሆነው። ላንቺ ካሌው ማንም ምንም አይነካውም፣ ሀቂቃ ማንም ቢሆን ማለት ነው። እና በሰው ብፊት እና በእንትን አይሆንም ብላለች ሀይሚዬ። ብቻ ኮንግራ እንኳን ደስ አለሽ በርቻ። አሁን ብዙ ወደ ፊት ወደ ሶስት መቶ ይቀጥላል ማለት ነው። ብዙ አንቺ ጠንክረሽ ብቻ ስሪ። ሁሉም ፈጣሪ ያለው ለአንቺ ያለው ሁሉ ነገር አለ። እና ብሩኬ ግን ያው ይቅርታ እንደምጠይቃት ተስፋ እናደርጋለን። ግን ሁል ጊዜ ይቅርታ ሁልጊዜ ሁል ጊዜ የደስታዋን እንትን እያሉ ነው። እንጃ እሷ ኔ እንደኔ ልብ ይሰብራል ሀቂቃ ነገር ይቅርታ እንደምታደርጊ ተስፋ እናደርጋለን። ብርጌም በከባዱ ይቅርታ እንደምታይቅ ተስፋ እናደርጋለን። ብርኬ ከአንተ አይጠበቅም ይሄ ተግባር። የምር በጣም ነው የሚከብደው፣ ማመንም አይቻልም የምር እና ሄሚ ጉዞ ወደፊት። ለማንኛውም ተረዳዎች እንወዳችኋለን፣ እናከብራችኋለን። ፈጣሪ ከክፉ ነገር ይጠብቃችሁ፣ ሰላማችሁን፣ ፍቅራችሁን፣ የድሮ ማንነታችሁን ማንነታችሁ ይመልስላችሁ።